እንደ ወዛ ማሳውን ፈቀድ አገቡነ እንጂ ምን ምን ነው? እዚህ ደህና ነኝ። መልዕክት ላደርስ መጥቼ ነው። እህልማ እዚህ የለም። አባ እና አባ ሊመጣ